ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም በዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች፣ ዛሬ ይዤላችሁ የመጣሁትኝ የአማርኛ ስድስተኛ ፊደላትን በብዛት ስለሚያስቸግሯችሁ በስድስተኛ ፊደላት ብቻ የተመሰረቱ ቃላቶችንና ስድስተኛ ፊደሎችን የምናይ ይሆናል። ከእናንተ የሚጠበቀው ደብተርና እስክርቢቶ ይዞ በመከታተል እኔ ካስረዳዋችሁ ወይም ካስተማርኳችሁ በኋላ በራሳችሁ ደግሞ ቪዲዮን በማቆም ራሳችሁን ማሳደግ ትችላላችሁ ማለት ነው ቤተሰቦች። ሌላኛው ደግሞ በግል በግሩፕ መማር ወይም አስጠኝ እንፈልጋለን ምትሉ ልጆች በማንኛውም ሰዓት በግልም በግሩፕም እናስተምራለን። ከእናንተ የሚጠበቀው በኢሞ በቴሌግራም በዋትሳፕ ብደውሉልን ታገኙናላችሁ። ቀጥታ ወደ ትምህርቱ። እሺ ቤተሰቦች ምን ተባብለን ነበር? ከዚህ ላይ ቢጫ ላይ ያስቀመጡት ፊደላት ናቸው። ከዚህ ላይ ደግሞ አረንጓዴው ላይ ያስቀመጥኳቸው ደግሞ ቃላቶች ናቸው ማለት ነው። መጀመሪያ በስነስርዓት ፊደሎችን አንድ በአንድ እናጥ ናቸው። ይች ከለቤት ል ተብላ ምትጠራ ፊደላት ማናልኳችሁ ል ይች ደግሞ ከመቤት ስድስተኛ ፊደል ም ተብላ ምትጠራ ፊደል ናት። ማናልኳችሁ ም። ይችኛዋ ደግሞ ከረቤት ስድስተኛ ፊደል ማን ተብላ ምትጠራ ፊደል ናት? ር። ይች ደግሞ ከሰቤት ስድስተኛ ፊደል ማን ብለን ምንጠራት? ስ ስ። ተከታተሉ በስነ ስርዓት። ይችኛዋ ደግሞ ከበቤት ስድስተኛ ፊደል ብ ብ ከታች ደግሞ ከነቤት ስድስተኛ ፊደል ን። ል ም ር ስ በ ን። በጣም ጎበዞች በጣም ጎበዞች። ወደዚህኛው ስመጣላችሁ ደግሞ ይቺ ከቀቤት ቅ ተብላም ትጠራ ፊደል ከቀቤት ቅ

ክድግች በጣም ጎበዞች። ስለዚህ ፊደሎችን በስነስርዓት እንደዚህ አድርገን አጠናቀቅነን ማለት ነው። አሁን ደግሞ ቃላቶችን እንዴት እንደሚመሰርቱ አንድ ባንድን ወደ ቃላቱ ስንመጣ ይሄ ምን ይላል? ትልቅ ይላል። ትልቅ። ሁሉም ስድስተኛ ፊደል ናቸው ትይችሳ ልይችሳ ቅይችሳ አንድ ላይ ትልቅ ትልቅ። ይችኛዋ ደግሞ ግ ብር አንድ ላይ ግብር። ያው ግ ከዚህ ላይ ይችሳ ብ ምትባለችሳ ር ምትባለችሳ ከዚህ ነው ሁሉም ፊደል የምናወጣው ማለት አንድ ላይ ግብር ግብር። ሌላኛው ወደዚህኛው ስንመጣ ደግሞ ድስት አንድ ላይ ድስት ድስት። ሁሉንም ፊደል አንድ በአንድ ከዚህን ያወጣ ነው። አንድ በአንድ ከዚህን ያወጣ ነው። ቃላት ሲመሰረት ልክ እንደዚህ ነው። መጀመሪያ በስነ ስርዓት ፊደሎችን መለየት ብቻ ነው የሚጠበቀው። ከዚያ በኋላ ቃላትም ለማንበብ ለመመስረትም ለመጻፍም ምንም አያስቸግራችሁም ማለት ነው። ወደዚህኛው ስንመጣላችሁ ደግሞ ት ግ ል አንድ ላይ ትግል ትግል። ወደዚህኛው ስንሄድ ክ ን ድ አንድ ላይ ክንድ ክንድ። ወደዚህኛው ስንመጣ ስ ል ት አንድ ላይ ስልት ስልት። በጣም ጎበዞች። ወደዚህኛው ስንመጣ ደግሞ ድ ን ቅ አንድ ላይ ድንቅ ድንቅ። ክ ብ ር አንድ ላይ ክብር ክብር ይህን ሁላ ፊደል ስናወጣ ግን እነዚህኞችን ፊደሎች ብቻ በመጠቀም ነው። ከነዚህ ፊደሎች አንዳችም አልወጣንም ማለት ነው። ወደዚህኛው ስነድ ደግሞ ድብቅ አንድ ላይ ድብቅ ድብቅ ም ስ ል አንድ ላይ ምስል ምስል ግ ም ት አንድ ላይ ግምት ግምት። ግምብ አንድ ላይ ግንብ ግንብ። በጣም ጎበዞች። እያንዳንዱ ፊደል ስሙን እየጠራው ስለሆነ እያነበብሁላችሁ ያለው ትኝ ከዚህ ደግሞ ፊደሉን ስላስረዳኋችሁ ምንም አያስቸግራችሁም ማለት ነው። ወደዚህኛው ስንመጣ ደግሞ ን ግ ድ አንድ ላይ ንግድ ንግድ። ብ ር ድ አንድ ላይ ብርድ ብርድ። ድ ም ር አንድ ላይ ድምር ድምር። በጣም ጎበዞች። ወደዚህኛው ስንመጣ ግ ን ድ አንድ ላይ ግንድ ግንድ። ል ብ ስ አንድ ላይ ልብስ ልብስ። ወደዚህኛው ስንመጣ ስ ስ ድ ብ አንድ ላይ ስድብ። ስድብ። በጣም ጎበዞች። ወደዚህኛው ስነድ ል ም ድ አንድ ላይ ልምድ። ልምድ። ድ ር ቅ አንድ ላይ ድርቅ። ድርቅ። ክ ን ድ አንድ ላይ ክንድ ክንድ። በጣም ጎበዞች በጣም ጎበዞች። እንደዚ አድርገን እናነበዋለን። ለመጨረሻ ጊዜ አንዴ እደግምላቸዋለሁ። ትልቅ ትልቅ ትግል ድንቅ ምስል

ድስት፣ ስልት፣ ድብቅ፣ ግንብ፣ ድምር፣ ስድብ፣ ክንድ። በጣም ጎበዞች የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ ደግሞ ልክ በስድስተኛ ፊደሎች ክፍል ሁለት ይዤላቸው የሚመጣ ይሆናል ከእናንተ የሚጠበቀው ሳብስክራይብ፣ ላይክ፣ ሼር ማድረጋችን አትርሱ። ምክንያቱም ሌላ ቪዲዮዎችን ስንሰራ እንዲደርሷችሁ ማለት ነው። ሌላኛው ደግሞ በግል በግሩፕ አስጠኝ ወይም ማስተማሪ እንፈልጋለን የምትሉ ልጆች ከታች በኢሞ በቴሌግራም፣ በዋትሳፕ ብታናግሩን ታገኙናላችሁ። እስከዚያው መልካም ጊዜ፣ መልካም ቆይታ።